ወረዳ ጤና ጥበቃ ጽፈት ቤት የጉበት በሽታ መከላከያ ክትባት ዙሪያ ከባለድርሻ አካላት ጋር የምክክር መድረክ ባካሄደበት ወቅት የወረዳው ጤና ጥበቃ ጽፈት ቤት ኃላፊ አቶ አብዱቄ አዶላ ጉበት ወሳኝ የሰውነት ክፍል ሲሆን ሄፕታይትስ ቢ ጉበትን በመጉዳት እና ከበድ ያለ የጤና እክል የሚያስከትል ቫይረስ መሆኑን ገልጸዋል። ከእናቶች ወደ ህጻናት ቫይረሱ እንዳይተላለፍ አስፈላጊውን ጥንቃቄ ማድረግ እንደሚገባ አቶ አብዱቄ አስገንዝበዋል። ይህ በሽታ እንደኛ አካባቢም በጣም ገዳይ የሆነ በጣም ተላላፊ የሆነ በተለይ ታይፍ ቢ ምንለው በጣም ተላላፊ ነው፣ በጣም ገዳይ ነው። የሚወለዱ ህጻናት መከላከል መቻል አለብን ተብሎ እንደ መንግስት ጥናት ተጠምቶ አዲስ የመጣ ክትባት አለ። ያ ምንድን ነው? ሄፓታይተስ በርዝ ዶዝ የቢ የታይፍ ቢ በጣም ገዳዩም በጣም ተላላፊውም ታይፍ ቢ ነው እና የታይፍ ቢ ከእናቶ ልጅም እንዳይተላለፍ ልጁ ጋር ቫይረሱ እንዳይደርስ መከላከያ ክትባት ይሰጣል። የደንባ ጎፋ ወረዳ ጤና ጥበቃ ጽህፈት ቤት የእናቶችና ህጻናት ጤናና ስርዓተ ምግብ አገልግሎት ቡድን መሪ ወይዘሮ አባይነሽ ገብረ ህይወት ከእናቶች ወደ ህጻናት ቫይረሱ እንዳይተላለፍ ከወሊድ በኋላ በ24 ሰዓት ክትባቱን መሰጠት እንዳለበት ጠቅሰው በዚሁ ጊዜ ካመለጣቸው በተወለዱ በ14ኛው ቀን ክትባት ማግኘት እንዳለባቸው አስገንዝበዋል። ፒ ቫይረስ እጅ በጣም አስከፊ ገዳይ ህጻናትን የሚቀጽፍ ነውና ህጻናት ገና እንደተወለዱ በ24 ሰዓት ውስጥ ክትባት እንዲያገኙ ይፈለጋል። በ24 ሰዓት ውስጥ ክትባቱን ያላገኙ ህጻናት በሁለተኛው ሳምንት 14ኛው ቀን ውስጥ ክትባቱን እንዲያገኙ ይፈለጋል። ያ የተፈለገበት አላማ ገና የሚወለዱ ህጻናት ለዛ በሽታ ተጠቂ እንዳይሆኑ የክትፋት ይከላከላቸው። የጽህፈት ቤቱ የእናቶችና ህጻናት ጤናና ስርዓተ ምግብ አገልግሎት ከፍተኛ ባለሙያ አቶ ዳዊት ዱካ የስልጠና ሰነድ አቅርበው ውይይት ተደርጎበታል። ባለሙያው እንዳሉት በሽታው ትኩረት ተሰጥቶ ማስቆም ካልተቻለ ለሞት ሊያጋልጥ ስለሚችል ለእናቶችና ህጻናት ተገቢውን ክትትልና ጥንቃቄ ማድረግ ይገባል ብለዋል። የጉበት በሽታ ወይም ሄፓታይተስ ቢ ቫይረስ የሚባለው በጣም በከፍተኛ ሁኔታ እናቶችን የሚያጠቃ ከእናቶች ባለፈ በወሊድ ጊዜ ወደ ህጻናት የሚተላለፍ ከዛ በኋላ ህጻናትን በደንብ የሚያጠቃ በሽታ ነው። ሄፓታይተስ ቢ በርዝዶስ ተብሎ በወሊድ ጊዜ በ24 ሰዓት ውስጥ የሚሰጥ ራሱን የቻለ ክትባት ነው። አሁን የመጣው በወሊድ ጊዜ ከእናት ወደ ልጆች የሚተላለፈው ፊቱን በሆነ መንገድ ኢፌክቲቭሊ ይከላከላል። የውይይቱ ተሳታፊዎች በሽታው አስከፊ በመሆኑ እናቶችና ህጻናት በበሽታው እንዳያዙ መከላከያ መንገዶች ላይ በትኩረት እንደሚሰሩ ገልጸዋል። ይህን ስልጠናን ወስደን ግን መጨረሻ ላይ ይህን በአግባባዊ የሆነ ሮቴሽኑን በወሰኑ ወደ ታች ህዝቡ ላይ አውርደን ቀጣይ ጤናማ ትውልድ እንዲያድግ ማድረግ ስራ መስራት አለብን። ቀጣይ ማህበረሰቡ ላይ የሚመጣ ጉዳት ጉዳቱን ለመቀነስ ክትፋቱ ኳሊቲ ያለበት አግሎት ማህበረሰቡም ለማቅረብ በዚህ ከስልጠና አግኝቻለሁ።